ደንበኛ ሁል ቀን እንዲመጣ የምታደርጊው ራስሽ ነሽ። አትራፊም የሚሆነው ከሳር የምትሆኙ ራስሽ ነሽ። የባልትና ውጤቶችን ስራ ስትጀምሪ በምን ያህል ገንዘብ ነበር የጀመርሽ? ሽሮሽ ብንገዛው የአንቺ በጣም ይጣፍጠናል፣ በርበሬ በጣም ይጣፍጠ እንዴት አርገሽ የምታዘጋጁ ይሉኛል። ጥሩ ከሰራሽ ያዋጣል። ጫሉ እናቶች፣ ስራ የፈቱ ሴቶች መመክረው እቤታቸው ውስጥ በመቶ ሺ ብር እስከ ሰባ ሺ ብር በትንሹ መጨመር ይችላሉ። ስራውን ውድ ከማለት መስራቱ ያዋጣል። በአሁን ሰዓት ይህንን ስራ ብንቀላቀል አዋጭ ነው ማለት እንችላለን። በወር የተጣራ 30 25 ሺህ ብር ድረስ ያተርፋል ብዬ ይገምታል። የራስ ጥረትና እምነት ያስፈልግሻል፣ ስትሰሪ እያንዳንድ ሰው ሲጀምር ትርፉም ብቻ አይደለም ማየት ያለበት። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቢዝነስ ፕሮግራማችን የባልትና ውጤት ቢዝነስ ለመጀመር የሚያስፈልጉ ግብአቶች፣ የገበያ ፍላጎት፣ አዋጭነቱ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ባክብሮት ጋብዛለው። ፕሮግራሙን እየመራው አብረችው ቆይታ ማደርገው ደግሞ ሰዎችን ገርት ሙልጌታ ነኝ። መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልኝ። እንደምናለች? እግዚአብሔር ይመስገን ደህና። በመጀመሪያ ፈቃደኛ ሆነ ሱቅስ ድረስ እንግዳ አርገ ስለጋበሽን እጅግ አርጌ አመሰግናለሁ። እንታወቅ አይናለም መኮንን እባላለሁኝ፣ በድርጅቴ ስም ልዩ ባልትና ባልትናችን። በመጀመሪያ መርጣችሁኝ ስለመጣችሁ በጣም አመሰግናለሁ። እኛም እጅግ አርገናለን። ድርጅቴ ከዚህ ፊት ለፊት ነበረ ያው በልማት ምክንያት ፈረሰ። ሲፈርስ ግን ርቀን አልሄድንም፣ እዛው ፊት ለፊት የገባ ነው ልዩ ባልትና በጥረትም የታወቅነን ባልትናን ከጀመርኩኝ አንድ ወደ 1 14 15 ዓመት አካባቢ ይሆነኛል። በእኔ ስር ብዙ ሰው አድቫይስ ሰጥቼ ብዙ ሰው መክሬ እንዴት ነው የምትሰሪው ብለው ብዙ ሰው የጀመረ አለ። ያው በዚህም ደስተኛ ነኝ። መልካም። ዛሬ እንግዲህ የባልትና ውጤቶች ቢዝነስ ምን እንደሚመስል ቆይታ ለማድረግ አንቺ ጋር ተገኝተናልና በመጀመሪያ እንዴት ነበር የጀመርሽው? አጋጣሚውና ሴልስ ነበርኩ ለባልትና ድርጅቶች፣ ድርጅት ፋሲካ ቅመም አቅመም ይባላል። እዛ ሴልሶኝ የሰራ ነበረ እና ልምዱን ከዛ ነው የወሰድኩት። ያው ለመኖር ስራ ያስፈልጋል። ባልትና ስራ በጣም አድካሚ ነው፣ ቀላል አይደለም። ባልትና ማለት ጥሩ ነገር ሰርተሽ ራስሽን የሚያስደስስሽ ነገር እንደ ቤት ሰርተሽ ከሆነ ደንበኛ ታገኛለሽ። ምንድን ነው ደንበኛ ሁል ቀን እንዲመጣ የምታደርጊው ራስሽ ነሽ። ምንድን ነው አትራፊም የሚሆነው ከሳሪ የምትኚው ራስሽ ነሽ። ጥሩ ነገር ሰርተሽ ካቀረብሽ ያ የመጣው ደንበኛ አንዴ ይጠቀማል፣ ሁለተኛ ያየዋል። ጥሩ ነገር ከሰራሽ አስራፊ ትሆኛለሽ። ይሄን ነው የማምነው። እና ይሄ ነው ወደ ኋላ ልመልስሽ እና የባልትና ውጤቶችን ስራ ስትጀምሪ በምን ያህል ገንዘብ ነበር የጀመርሽ? ስንጀምር በጣም በትንሽ ቤት እዚሁ ፊት ለፊት ላይ በጣም በትንሽ ቤት የጀመር ነው። ያው እያለን እያለን ምንድን ነው መሰለሽ አሁንም የማምነው በትንሹ ጀምረሽ በትንሹ ቢሆን ጥሩ ነገር ማቅረብ ነው። ህብረተሰቡ ጥሩ ነገር እስካቀረብሽ ድረስ ያ ሰው ዛሬ ገዝቶሽ ዛሬ የሰራሽው ነገር መጥፎ ወይንም የማይጣፍጥ ወይንም የማይሆን ነገር ከሆነ ነገጧ ተመልሶ አይመጣም። አትራፊ የምትሆኙ ያው ደንበኞችሽ። ጥሩ ነገር እያቀረብን እየሰራን እየተፍጨረጨርን ያው እዚህ ደርሰናል እግዚአብሔር ይመስገን። በዋናነት የባልትና ውጤቶችን ቢዝነስ ለመጀመር የሚያስፈልጉ ነገሮች ምንድን ናቸው? ያው የሚያስፈልጉ ነገሮች ባልትና ውጤት ጥሬ ነገሮች ናቸው። ያው በርበሬ ስታዘጋጂ በርበሬ ዛላ፣ ሽሮ ስታዘጋጂ ሽሮ፣ ክክ። ያው ፕሮሰሱ ብዙ ነው። ጥርት አድርጌ ልስራ ካልሽ እንደ ቤትሽ እያየሽ መሆን አለበት። ባልትና ላይ ምንድን ነው አብረሽ መሆን አለበት፣ አትለይም። እኔ አሁን እስከ ተፈጭቶ ታሽጎ እስከሚመጣ ድረስ አልለይም አያለሁኝ እና እዚህ ጋር ሲሸጡ ብቻ ብዙ ጊዜ አልኖርም ግን እንጂ፣ እያንዳንዱ ነገር ላይ መዘጋጀቱ ላይ መግዛቱ ላይ ሲለቅሙ ማየት ላይ እዛ ላይ ሁሉም ላይ እሳተፋለሁኝ። ስለዚህ አዋጭም የሚሆነው ምንድን ነው አሁን እምልሽ ባልትና ውጤት አዋጭ አያዋጭም አይዋጭም አይደለም ነው የአንቺ ጥያቄ? እና እዛ ላይ ምንድን ነው የሚሆነው መሰለሽ ጥሩ ከሰራሽ ያዋጣል፣ ያለፋል ልፋቱን አምነሽበት ከሰራሽ ያዋጣሻል። ይሄንና በዚያ አምናለሁኝ። ብዙ ደንበኞች አሉኝ እግዚአብሔር ይመስገን። እና ይሄ ነው እንግዲህ ያለው ነገር። አሁን በአንቺ ባልትና ውስጥ ምን ምን ነገሮች ነው የምትሰሩት? እኛ ባልትና እንደታዘዝ እንሰራለን። አሁን ለምሳሌ ቆሎ አለን፣ ሚጥሚጣ፣ ሽሮ፣ ቡላ፣ ተልባ ተቆልቶ ተፈጭቶ ተለቅሞ የምልሽ በቃ እኔ አሁን ሽሮሽ ብንገዛው ያንቺ በጣም ይጣፍጠናል። በርበሬ በጣም ይጣፍጠ እንዴት አድርገሽ የምታዘጋጁ ይሉኛል። ይህን ወይንም አልደብቅም፣ እነግራቸዋለሁ። እህሉን ኬት እንደማመጣ ቃቄ ሽሮ እንደሆነ ከዛ እንደዚህ እንደዚህ ስነግራቸውም አረ፣ እንዳንቺ አልጠፍጣለን እውነቴን ነው ይሉኛል። አንዳንድ እና ዝርዝሩን ጽፌ እሰጣቸዋለሁ። በእንደዚህ በእንደዚህ መሰረት አዘጋጁ ወዬ ለብዙ ከስተመሮቼ እናገራለሁኝ። እና ዳቦች አሉን የጠላህል አለ የባልትና ውጤት የሌለኝ የለም። ጥራቱን ጠብቆ ማለት ነው። የባልትና ውጤቶች ከአዘገጃጀት ጀምሮ ብዙ ነገሮችን ይጠይቃል። አዎ፣ በጣም ብዙ ነገሮች ይጠይቃል። እንዳልኩሽ፣ በፊትም ብዬሻለሁ። ልፋት አለው ልፋት አለው ባልትና ያው አልኩሽ እኮ ብዙ እንትን አትይበትም አትጸጅበትም። ሁልቀን ታና ያው ዱቄት ውስጥ ነሽ እና ያው ማየት አለብሽ ጥሩ ነገር ለመስራት አንቺም ባለቤትም አብሮ መልፋት አለበት። ብዙ ጊዜ አዋጭ የሚሆነው አንድ ነገር አንቺ እንደ ደግ የሚቀድም እንደተናገርኩት፣ ንጹሕ ነገር ለህብረተሰቡ እስካቀረብሽ ድረስ አብረሽ ለፍተሽ አብረሽ ሰርተሽ ጥሩ ነገር እስከሰጠሽ ድረስ አዋጭ ነው ያው ያክል አዋጭ ነው። መልካም አሁን ላይ የባልትና ቢዝነስ ውጤቶችን ሰዎች ለመጀመር ቢፈልጉ በምን ያህል መነሻ ካፒታል መጀመር ይችላሉ? ከመቶ ሺ ብር፣ በመቶ ሺ ብር እስከ ሰባ ሺ ብር በትንሹ መጨመር ይችላሉ ስራውን። ስለዚህ የባልትና ውጤት እንዳልኩሽ የተለያዩ ነገሮችን በራሳቸው አሁን መሰል ብዙ ጊዜ የሚረከብ ሰው አለ። እኔ አሁን ተረክቤ ልሽጥ ስል ምንድን ነው ወይንም መረከብበትን ቦታ አይኔ ማየት አለበት፣ ወይንም በቃ ማመን ራስሽ አምነሽ ነው መሸጥ ያለብሽ። ራስሽ ንጹሕ ነገር መሆኑን አምነሽ ነው መሸጥ ያለብሽ። እንደዛ ከሚሆን እናቶች ቁጭ ያሉ እናቶች፣ ስራ የፈቱ ሴቶች የምመክረው ምንድን ነው እቤታቸው ውስጥ ሄደው ገዝተው ሰርተው አምጥተው ያው ትንሽ እየሱቅ ፈልገው መስራት ይችላሉ። አዎ ቁጭ ከማለት መስራቱ ያዋጣል፣ ያኖራል፣ ትርፋለው። አዎ አለው። ምናልባት ይህንን ዘርፍ በደንብ መቀላቀልና መስራት ከቻልን በወር የተጣራ ትርፍ እስከ ምን ያህል ድረስ እናገኛለን ተብሎ ይታሰባል? በወር ያው ስልሽኛ ያው ካልኩሌት ባናደርገውም ስልሽ የምንከፍለውን የሚገባንን የመንግስታችን ግብር ከፍለን ከእለት እለት ኑሯችን እንኖረን ያው ሌላ አጋዥ ነገር ቢኖርም ያተርፋል ብዬ ገምታለሁ። በወር የተጣራ ሰላሳ ሀያ አምስት ሺ ብር ድረስ ያተርፋል ብዬ እገምታለሁ። ከዛ በላይም ምናልባት እነዚህን ግብዓቶች በቀላሉ ኬት ኬት ልናገኛቸው እንችላለን። የባልተና ውጤት ጥሬ እህሎችን ነው ላይ ነው ማምነው ያው ጥሬ እህሎችን ነው ገዝተሽ ልታገኝ የምትችው፣ እንደ ምርጫሽ ነው እንዳመለካከትሽ ነው። ምንድን ነው እንዳልኩሽ ቅድም የጥሩ ነገር ለማግኘት ከፈለግሽ ጥሩ ነገር መግዛት አለብሽ። የተርፍሽ ሊያንስ ይችላል፣ ግን ጥሩ ነገር ሰርተሽ ደንበኛ መሳብ ይሻላል። ስለዚህ ምንድን ነው ጥሪ ህሎችን አሁን ለምሳሌ ሽሮ እኛ አቃቂ የምንልበት ምክንያት ምንድነው? ሌላውን እንትን ጠልተን አይደለም። ያው የሽሮው እንትን ጣም ይለያያል። ከዛ ገዝተሽ የምታ ሽምብራና አተር ነው። የሽሮ ሞር ሽምብራ ነው አተራን ሰርግን ጨምረው በርበሬ ዱብ የሚባለው አንደኛው ነው የምገዛው። ያው በርበሬውን ከበርበሬ አቅራቢዎች ነው የምገዛው። ዛላ ሽሮውንም ያው ጥሪ ከአቃቂ ነው የማመጣው ማመጣው ጥራጥሪዎች ሌሎችንም ከመርካቶ የሚመጡም አሉ። ጥራጤሮች እንደ ምስር እንደ ድፍን ምስሮች ሚጥሚጣም፣ ያው ከበርበሬ ጋር ከገበያ ላይ ነው የምትገዢው። ዛላውን እና ያው ለቅመሽ የሚያስፈልጉትን ቅማሞች አድርገሽ ማስፈጨት ነው። ይሄ ነው ያለው እንትን ሙያው ስልሽ፣ ምን ከልምድም ነው። አሁን አንድ ሰው ባልትና ቢጀምር መጀመሪያ ላይ እኔ ብዙ አድቫይዝ አድርጋለሁ። በእኔ ምስር አሉ የጀመሩ ሰራተኞቼም የነበሩ ሌላም ሰው አድቫይዝ ሰጥቼ አንድ አራት አምስት ሰው በእኔ ስል የጀመረ ሰው አለ። እድሉን ያገኘና ምንድነው መሰለሽ፣ አሁን ባልትና ሰዝ ደግሜ ደጋግሜ እንዳልኩሽ የራስ ጥረትና እምነት ያስፈልግሻል። ስትሰሪ ንጹ ነገር ልክ እንደራስሽ እንደምትሰሪው አንድ አይነት ሰርተሽ ስታቀርቢው፣ አሁን ደስ ብሎኝ ኮርቼ ነው የሚሸጠው ቀይ በቃ። ለምን ራሴ ነው ያዘጋጀሁት ራሴ ያየው አለው። ስለዚህ ደስ ብሎኝ ነው የሚሸጠ ያለሁት። እና እያንዳንድ ሰው ሲጀምር ትርፉን ብቻ አይደለም ማየት አለበት። ጥሩ ነገር ሲያዘጋጅ ያው ከስተመሩ እንደገና ተመልሶ ተመልሶ ሲመጣለት ያው አትራፊም ይሆናል ማለት ነው። ያ ነው እና አንድ ሰው ምንድን ነው ስራ ውስጥ ያው ደፍሮ መግባት ነው። ደፍሮ ሲገባ ደግሞ ከመቀመጥ መስራት ይሻላል። ያ ብዙ ብዙ ለብዙ እናቶች እመክራለሁ፣ ይስሩ። ግን ሲሰሩ ያው ሙያውም አብሮ ያስፈልጋል፣ ማወቅ ያስፈልጋል። ምን ምን ውስጥ ይገባል ምን ምን ውስጥ በርበሬ ምን ይገባል፣ ሽሮ ምን ይገባል፣ ሚጥሚጣ ውስጥ ምን ይገባል። ሽሮ ጥብቅ ያለ ቅመም የሆነ አይፈልግም። ትን አነሳን ይሄ ምርጥ ምርጥ ያሉ ቅመሞችን ጨምረሽ ብታዘጋጂ ደንበኛም የዛ ነው ያክል ይመጣል፣ አስራፊነትሽም የዛ ነው ያክል ይሆናል ማለት ነው። መልካም ምናልባት በአሁን ሰዓት ይህንን ስራ ብንቀላቀል አዋጭ ነው ማለት እንችላለን? አዎ አዎ አዋጭ ነው። ምንድን ነው መሰለች መሰለሽ፣ ጥሬ እህሉን የምናመጣውን እናመጣለን። እንዳመ ሙያሽ ይለያያል። ምንድን ነው እንግዲህ፣ ሰው የየራሱ ሙያ ያለው። እኔ ሞያን አልደብቅም አካፍላለሁ። ብዙ ሰው የራሱን የሚያደርገውን ግብዓት ምናምን ይደብቃል፣ ግን እኔ ለከስተመርም እየጻፍኩ እሰጣለሁ። ሽሮዬን ሳዘጋጅ የምጨምራቸው አሉ። አሁን ሰው አብሽ አይጨምርም። እኔ አብሽ ተቆልቶ አጥቦ፣ አብሽ ተቆልቶ ቡኒ ሲሆን አብሽ ይገባል። ነጭ አዝሙድ ይገባል። ነጭ ሽንኩርት ሞርድ ይገባል። ኮረሪማ ይገባል። ትንሽ ብዬሽ ተሸመጠጠ። በሶ ቢላ፣ በሶ ቢላ ከበይ ገበያ ለገስትሽ የሚጨምሪው በሶ ቢላ አበጠርኩ ብለሽ የሚጨምሪው ጥቁር ጥቁር ጥቁር ያወጣበታል፣ ምንም አይጸዳም። ስለዚህ ምን ታርጋለሽ? በሶ ቢላ እርጥሙ ትገዥና እርጥሙ ሸምጠጠሽ አንድ እናስቀምጣለን። ከሌለኝ እንኳን በሶ ቢላ አልጨምርበትም። ሽሮ ውስጥ ምንድነው የማደርገው? ነጭ አዝሙድ፣ ነጭ ሽንኩርት፣ አብሽ፣ ኮረሪማ እነዚህ ነው የሚጨምረው። ሽሮዬን የቀመሰ በርበሬ ሚጥሚጤን እውነት ነው የምልሽ፣ እውነት እግዚአብሔርን ፈርተሽ ነው ሰው ሲያ ያይኛል አትይኝ። እግዚአብሔርን ትፈሪያለሽ። በመጀመሪያ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ያንን ይዘሽ ጥሩ ነገር ሰርተሽ፣ አሁንም ደግሜ ደጋግሜ የምልሽ ጥሩ ነገር አድርገሽ እስከሰራሽ ያ ከስተመር መጥቶ ጥሩ ነገር ከወሰደ አሁንም ቢሆን ከስተመሮች ያውቃሉ። ብዙ ከስተመሮች አሉኝ፣ ውጭም አሉኝ፣ እዚህም ከሀገር ውስጥም እና ምንድን ነው ይቀምሱታል፣ ያዩታል ሽሮዬንም ዘመድም ሁሉም ይቀናል። ሽሮ እንዴት ነው የምታዘጋጁ? የተለየ ነገር ኑሮት አይደለም። ምንድን ነው የምትጨምሪው? ቅመሞች አንደኛ ንጽሕናቸው መጠበቅ አለባቸው። ሽሮሽ ንጹሕ መሆን አለበት የምትጨምሪው ነገር። በቃ ይሄ ነው የምጨምረው የጣፍጣል። በርበሬም እንደዛው፣ እንደ ሙያ ይለያያል። በርበሬ እንደ ሙያሽ ነው እሱ። ለአንድ ፈረሱላ ምን ያክል ነገር ይገባል? ለሁለት ፈረሱላ ስንት ነው? አሁን ብዙ ጊዜ ስመጥንኔ አሁን ሳስፈጅ የሳምንት የአስራ አምስት ቀን ነው ቀይ የለም። እንደዛ ተፈጭቶ የሚቀመጥ ነገር የለኝም። አንደኛ ካፒታሉም አቅሙም አይፈቅድም ወዲያው ወዲያው ነው ምልክት ሽሮ ስፈልግ ሽሮ ሁለትም ሆነ ሶስትም ሆነ ኳንታል አንድ ያስወጫለሁኝ። በርበሬ ሆነ አራት አራት እንትን በየጊዜው አራት አራት ፈረሱላ። ማለት በኪሎ አስራ ሰባት ኪሎ ነው። ለዛ ለአንድ ፈረሱላ ስንት ነገር ይገባል? ምን ምን ይገባል? ይሄ ነው ሙያ። በቃ ባልትና ማለት ያን በርበሬ ዝም ብለሽ ከገበያ ላይ ገዛሽ፣ ቅመም ሁሉ መጨመር አድለም ዝም ብለሽ እያፈሽ መጠን አለው። አሁን ለምሳሌ በርበሬ ስታዘጋጅ የራሴ እንትን አለ እኔ ለአንድ ፈረሱላ ከየአንዳንዱ ከምጨመራቸው ቅመሞች ለአንድ ፈረሱላ ሩብሮ ሁለት ሲሆን አንዳንድ ግማሽ ግማሽ ሁለት ፈረሱላ ሲሆን አንዳንድ ኪሎ። እነዚ የሚገቡት ነገሮች ምንድን ናቸው? በርበሬ ውስጥ የነጭ ሽንኩርት፣ ኮራሪማ፣ ዝንጅብል፣ ትንጥዬ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ አብሽ ትንሽ። እንዳልኩሽ ኮራሪማና ነጭ ሽንኩርት ያው በዛ ይላል። አሁን የባህር ቅመሞች የምናምን እየተባለ ብዙ ይገባል ትንሽዬ ትንሽዬ ከሙና ጥምዝ ጨምራለሁኝ። ከዛ ውጭ ያለው ቅመሞች ይሄ አዝመሪኖ፣ ሮዝ፣ ኮሰረት ምናምን በጣም በትንሹ ነው። ሩብም አይሆንም፣ በቃ ትንሽ ነው። ብትንማር አልጨምር ብዙ እንትን አለልም፣ እና ያመጣጠንሽ እንትን እንደ ሴቱ ይለያያል። ስለዚህ አንድ ሰው ባልትና ሲጀምር ወይ ሰው ማማከል ማከል የለ ማንም ሰው ደግሞ ሴት ለቤቷ ሰርታ ነው የምትኖረው። ለቤቷ ሰርታ እስከ ኖሮች ድረስ ያንን አሁን አስር ኪሎ አምስት ኪሎ ለቤቷ ስታዘጋጅ ይህን ያክል ነገር ከጨመርኩ እዛ ውስጥ ይሄን ያክል ብጨምረው፣ መጀመሪያ ቤቷ መቅመስ ማየት አለባት። ሰርታ ሽሮ አሁን እኔ ሽሮ ሳስፈጭ ከለው ላይ ሲነፋ ሰርች በላለሁ። ጣሙ ድንገት ምን አነሰው እመጣለሁ። በርበሬ ስለ መጀመሪያ ቤት ይቀምስቼ ነው ሁሉን ነገር አይቼ ነው። አይተሽ ካላመጣሽ ለሰው ትርፋማ አትሆኝም። ትርፋማ የምትሆኝም አሁንም ግለግም፣ ቅድም እንደነገርኩሽ፣ ትርፋማ የሚያደርግሽ መልፋት አለብሽ። አብረሽ ለሰራተኛ መለቃቂ የለብሽን አብረሽ የሚሰሩትን ነገሮች እዚህ አልጉ ሽጎ ታሽጎት መጥቶ ሲደረደር ነው እዚህ ጋር ሸቆሚ ብዙ ጊዜ መሸጠው ለምን ጊዜ የማይኖረኝ መዘጋጀቱ ላይ ነው። አቴንሽኔ እዛ ላይ ነው። እንደዛ ቢያደርጉ በጣም ቆንጆ ነው። ስለዚህ እያንዳንዱ ሰው የራሱ ሙያ አለው እንግዲህ ሙያህንም ው ሼር አርግ ያለው በጣም ደስ ይላል። እንግዲህ በዋናነት ገበያው ላይ ተወዳዳሪና ተፈላጊ ለመሆን እንዳልሹ ሙያ እና ስራውን ደግሞ ይበልጥ መቀላቀል ያስፈልጋል ማለት ነው። አዎ ዋናው የግዴታ ሙያ ባለሙያ መሆን ያው ጠይቃሽ ነው። ሰው ልጅ ባለሙያ ሆነ አይፈጠርም። በማየት በመስራት እኔ አሁን ሲልሴ የነበርኩ ጊዜ በጣም ጥርት ያለ ነገር ነው የሚሰሩት። ፈስግ አቀማቀም ይባል ነበረ። አንደኛ ከማየትም ነው፣ ሁለተኛ ደግሞ የራስሽ የውስጥሽ እምነትና ፍላጎት። እምነትና ፍላጎት ስልሽ እምነትሽ ያስገድድሻል ንጹህ ነገር እንድትሰሪ። የየሰው ተፈጥሮ ይለያያል እና አሁን የምመክረው ለአዲስ ጀማሪዎችም ለሰረ ፈጣሪዎችም የምመክረው። መስራት ጥሩ ነው። መስራት ይችላሉ፣ ግን ሲሰራ ጥርት ባለ ነገር አይናቸው ያየውን ነገር ለህዝቡ ቢያቀርቡ፣ ሰርተው ቢያቀርቡ፣ አንደኛ ለራሳቸው ነፃ ህሊና ይኖራቸዋል። ሁለተኛ ያ የሚገዛች ሰው ነገ ጧት ተመልሶ አንቺ ጋር ይመጣል። አሁን እኔ ብዙ ደንበኞች ያሉ፣ እውነቴን ነው እግዚአብሔር ይመስገን። ምንድነው ጥሩ ነገር ሰራለው፣ የማምንበትን ነገር አድርጋለው። ቅመሞች፣ አሁን ለምሳሌ ከዛ ከስተመሮች ይመጣሉ ማለት ነው። ይወስዳሉ፣ ይቀምሳሉ፣ ያያሉ። ነገጧ ልዩ ሽሮ ብሎ ይመጣሉ ልዩ በርበሬ ብለው ይመጣሉ። ይሄ ነው ትልቁ እንትንማ። መልካም ምናልባት በዘርፉ የሚያጋጥሙ ችግሮች ምንድን ናቸው? በዚህ ዘርፍ ላይ በዚህ ላይ ምን መሰለሽ፣ ጉዳት ብዬ እንትን ምለው ያው ትድካምሽ አንድ ነው ፍደክም ያለሽ ሁለት። አሁን ለምሳሌ ዛሬ እችን አርጉልኝ ብዬ ካልኩኝ መጣለሁ ሰራ ስጆች ከዚህ ቁጭ ብዬ ተፈጭቶ ሲመጣ እዚህ አብረው ነፍተው እናሽጋለን። ሱቅ ውስጥም ግን ምንድን ነው አሁን ለምሳሌ ሰራተኛ ሰራተኛውን እኔ ብዙ አብሬ ነው የምሰራው እንዳልኩሽ፣ ብዙ ሰራተኛ ባይኖረኝም ያው እንዳልኩሽ ነው። ያው እዚህ ፊት ለፊት ነበርን፣ ያው ስን ሰፊ ሱቅ ነበርን። እግዚአብሔር ይመስገን አሁን ደንበኞችም ያው እዚው አካባቢ ገርጅ መብራት ኃይልን እንዳለቀ እኮ ሲያውቁ ሁሉም ሰው እየመጣ ነው ያለው። እና አድካሚ የምትዩ ነገር ያው ሰራተኛ እንደልብሽ እግዚአብሔር ይመስገን እንኳን እስካሁን አሉኝ። ግን አድካሚ የምትዩና እንትን በቃ እራስሽ ስደክም ያለሽ ስትሰሪ ያደክማል ስራው ግን አንድ ሳምንት እምትሰሪው ነው። አሁን ለምሳሌ ሽሮ አንድ ሳምንት ውስጥ ምጨርሽው ስራ ነው። በርበሬ አንድ ሳምንት ውስጥ ምጨርሹ ስራ ነው። ሶስት ቀን ምናምን ቢያስፈልግ ነው። እያንዳንዱ ስራ ታርፍ፣ እረፍትም አለው እኮ ትሰሪያለሽ፣ ታርፊያለሽ፣ ትሰሪያለሽ፣ ታርፊያለሽ። በዛ ውስጥ ምንድን ነው፣ አሁን ለምሳሌ ለአንድ ሰራተኛ አንድ ነገር ሰጠሽ፣ ይህን ሰርተሽ ጠብቂ ብቲ፣ ያ ነገር አይረካኝም እኔ፣ ሂጅ እንደገና አያለው። ያ እረፍት ማጣትና ጉዳት ራስሽን እንትን ታደረግ ያለሽ ብዚ ታደረግ ያለሽ አላምንም ሙሉ ሙሉ ለሙሉ ወፍጮ ቤት እንኳን ሲሄድ ውይ እንዴት ነው ብዬ ራስሽ ማየት አለብሽ። ተፈጭቶ መጥቶ ታሽጎ እስከሚቀርብ ድረስ ግን እያንዳንዱ ሰው የተከታተለ ራሱ ቢሰራ እና ከዛ በኋላ መሃል ላይ እረፍት አለው። ሰርተሽ ካቀረብሽ በኋላ ታርፊያለሽ። ከዛ ደግሞ ሳያልቅ ደግሞ ዝግጅት ስትጀምሪያለሽ እንጂ ብዙ ጉዳት ያለው ያው ድካሙ ነው ጉዳቱ እንጂ ብዙ እንትን የለውም። ሀገራችን አልፈን እኮ ወደ ውጭ መላክ ጀምረናል። አዎ ሥነ ሥርዓቱ የሚልኩም አሉ። እኔ እንደዚሁ ከስተመሮች ሲመጡ በዘመድ በምን እንደዚህ ልዩ ባልትና ይሏቸው እና ይመጣሉ። ደስ ብሎኝ እርግጠኛ ሆኜ ደስ ብሎ ይሰጣቸዋሉ። ለምን ደግሞ እንደሚመጡ አውቃለሁ። ደግሞ የሚመጡበት ምክንያት ምንድን ነው? ንጹህ ነገር ስለማዘጋጅና የሚጣፈጥ ነገር ስላለኝ ደግሞ ይመጣሉ። ብዙዎች ከስተመሮች ይወስዳሉ። እንደዚህ በሰውም ዱባይ ምንም እያዙ ይሄዳሉ። አሜሪካም የትም ይወስዳሉ ይወስዳሉ። እንደዚህ ከስተመሮች ሲመጡ ማለት ነው ይዘውላቸው ይሄዳሉ። ላኪልንም ይሉ አልፎ አልፎ አሉ ግን፣ ምንድን ነው ይመጣሉ፣ ፈልገው ይመጣሉ። በጣም ጥሩ። እንደምመለከተው ከሆነ የተለያዩ የባልትና ውጤቶች አሉ አንቺ ጋር ቢመጣ። አዎ አሉ። እኔ የባልትና ውጤት የለም የሚባል ነገር የለም። አነባበሮ ብታዘዝ አነባበሮ እጋግራለሁ። ነጭ ዳቦ አለን፣ ስንዴ ዳቦ አለን። እንደ አቅም ሁ የሌለ ነገር የለም ብልሽ አንዳንድ ኩኪሶች ምኖች የምንረከባቸውም አሉ ግን፣ የምንረከባቸውም እነማን ናቸው፣ እንዴት ነው አሰራራቸው የሚለውን ነገር ሁሉ የእነዛን ሰዎች ማወቅ አለብን። ማን ናቸው፣ እንዴት አድርገው ነው የሚሰሩት ብለሽ እነዛን ሰዎች አውቀሽ የምትረከቤቱ ነገሮች አሁን ለምሳሌ እነ ኩኪስ ዘቦ ኩኪስ እና ሙሉ ኩኪስ የምንረከበው ሌላ ብዙ ነገር፣ ራሴን የሚሰራው በቃ ሙሉ ራሴን የማዘጋጀው ጠላ አለን ለበዓል ጠጅ ሲፈልጉ ጠጅ እናዘጋጃለን አረቄ ያለ ዝም ብያገኙ ብዬ አልንትን አለልም ማር እንሸጣለን የሌለ ነገር የለም የባልትና ነው ውጤት የተባለ ኦርደራችን ሁሉንም ሲያዙን እናዘጋጃለን ማለት ነው ማየ አንቺም ጀምር ልዩ ባልትና በስም ይታወቅና እውነቴን ነው የምልሽ እና ብዙ ደንበኞች አሉን መልካም ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ ግን ደግሞ ተመልካቾች አንቺ ማግኘት ቢፈልጉ በምን አድራሻ ያገኙ ስልክ አለኝ 0911 ስልሳ ሰባት ስልሳ ሃያ ስድስት በዚህ ስልክ ቢደውሉ እና ገርጂ መብራት ኃይል ከድሮ ጀምሮ ያለንበት ቦታ ነው። ብራንች የለኝም። ለብዙ ሰዎች ቅርብ ቅርብ ለሆኑ ዴሊቨሪ አለኝ። አሁን ጀምር ያለው ሌላ ቦታችን አለቀቅንም። አሁን ብዙ ሰው ሲፈርስ በዛ በኩል የለቀቅን ይመስለዋል። ገርጂ መብራት ኃይል ጫፉ ላይ ከደንደዋ ሆቴል አጠገብ እንገኛለን። ጫፍ ላይ ከፈረሰው ከታክሲቷ ፊት ለፊት ነን አሁን ድሮ የፈረሰው ታክሲ መቆሚያ አድርገውታል። ግን ከድሮ ሱቄ ፊት ለፊት ነን፣ ገንደዋ ሆቴል ጎን ጋ ማለት ነው። ከፍ ብሎ ልዩ ባልትና ይላል ዝክላም አለ። ስለሰጣሽን ጊዜ እጅግ አመሰግናለሁ። መልካም ቀን፣ መልካም ገበያ ነው። እግዚአብሔር ይስጥልኝ መርጣችሁ ደውላችሁልኝ ስለመጣችሁ በጣም እግዚአብሔር ይስጥልኝ አመሰግናለሁ። ት ጀምረሽ ደግሞ አይሻለሁ ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቢዝነስ ፕሮግራማችን ልዩ የባልትና ውጤቶች ጋር ተገኝተን የባልትና ውጤት ለመጀመር ለምትፈልጉ ለአዲስ ጀማሪዎች ሊሆን ይችላል እንዲሁም ደግሞ በዘርፉ ላላችሁ ሰዎች አዋጭነቱ፣ የገበያ ፍላጎቱ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ አድርጌ ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አርጌ እያመሰገንኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ እንድትሆኑ በአክብሮት ጋብዛለው። ፕሮግራሙን እየመራው ትንግርት ሙልጌታ አብሬያችሁ ቆይታ አድርጌ ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ ጤና